ያቆኛል ከዛ ማለት እንደምትወደኝ ነው የማውቀው። ሁሉም ቤተሰብ ነው የሚያውቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ከዛ ለእኔ በጣም ግራ ይገባኝ። ማለት ባያቁኝ ምናምን እንደ አዲስ ሰው ማነች ምንድነች ምናምን ሊመጣ ይችላል። እናንተ ከመጋባታችን ከሶስት አመት ከአራት አመት በፊት የሚያውቁኝ ሰዎች ሙሉ ለሙሉ ተቀየሩ። ኢቨን ፕሮግራማችንን ማንመጣም አሉ። ለእኔ በጣም ከባድ ነበር። ከዛ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ሕዝባችን እንዲጠብቅልን ሁላችንም በየሃይማኖታችን ጸልያል። ይህም ቪዲዮ ስትጀምሩ እንደተለመደው ላይክ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ቡታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ ውስጤት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ልዩ ከተናገረችው ውስጥ የበፊቱ እየወጣ በጣም ቪዲዮዎቹ እያንዳንዱ አካውንት ላይ ቫይራል እየወጡ ይገኛሉ። በነገራችን ላይ ሰው ያለፈውን እንዴት ጎርጉሮ እንደሚያወጣ በእንደዚህ አይነት ነገሮች ማወቅ ትችላላችሁ። እና የምንሰራው ለራሳችን መልካም የሚሆን ለሰዎችም የማይጎዳ ይሁን ለትውልድ የሚቀመጥ ነገር ነው የምለው ሁልጊዜ ይሄንን ነው። የፈለገ ተአምር ቢሆን ጊዜውን ጠብቆ ለምን ሰላሳ አርባ ዓመት አይሆነውም? እኛ ብንሞት እንኳን ቪዲዮችን የሆነ ጊዜ በምክንያት ይወጣል እና ይሄ ንግግር አንድ እንትን ላይ ተገኝታ ኢንተርቪው የተደረገችውን ነው እንግዲህ እየቆረጡ እያወጡ የሚገኙት ከዚሁም ደግሞ አልፎ በዚህ ሰሞን ያው የተለያዩ የምትለቃቸው አንዳንድ ፖስቶች አሉ። ነገር ግን በጣም ጫናው እሷ ያለችው ነገር የቤተሰብ ጫና እንደነበረ እና በቤተሰብ እንደተለያዩ ነው የሚገልጸው ማለት ነው። በነገራችን ላይ በጣም በጣም የሚገራርም ኮሜንቶችን በየቪዲዮ ስር ስገባ ያለው። እኔ ደግሞ ፈርዶብኝ ኮሜንት ማየት በጣም ነው የምወደው። ኮሜንት መጻፍ አልወድም፣ ማንበብ ግን በጣም ነው የሚያስደስተኝ እና ገብቼ ሳይ ብዙ ኮሜንቶችን ሳይ ጌታ ሆ ያደራህን ያረፒ ያደራህን ዘመዶቹ ያለቁበት ባልሰጣይ ምናምን የሚሉ ኮሜንት አያለሁኝ ብዙ ቦታ ላይ ማለት ነው። እንደም ዜጋ ያስገባላችኋለሁ አንድ ኮሜንት ማለት ነው እና ለትዝብቱ የሚል አይኖርም ልትሉ ስለምችሉ እናንተ ካላያች ስለማታምን ዜጋ ያስገባላችኋለሁ እና እኔ ይህንን አልመኝም በነገራችን ላይ ማለት ነው። ምክንያቱም የሱ ዘሮች ባይኖሩ ባለቤት ብቻ አይደለም ተጎጂ የሚሆን ልጆች የምናቸው ገባቸው ዘር አልባ ይባላሉ። ቤተሰብ የላቸውም ይባላል። የእናታቸውም የአባታቸውም ዘር እንደ ምድር አሸዋ እንደ ሰማይ ከዋክብት ቢበዛ በጣም ነው ደስ የሚለኝ እኔ እኔ የምመኘው ወይ የምለምነው ግን መልካም ቤተሰብ በቃ እንደው ለእኛ መሆን ቢያቅታቸው እንኳን እኛን የማይነኩ ያድርግልን ብላችሁ ነው እንጂ መጸለይ ያለባቸው። ዘመዶቹ ያለ ቁስጠኝ አይባልም። በእርግጥ እሳት ነው የባል ዘመድ በይሉ ሙሉ አመድ ይባላል ከነተረቱ እና በቅርብ ቦታ ከሆናችሁ በጣም አስቸጋሪ ነው፣ ለተዳራችሁ ማለት ነው። እናትና አባት በተለይ አሁን የወንድ እናትና አባት በጣም ክፉ ቢሆኑ፣ መቼም እህት ወንድም ሲሆን ተሳዳድባችሁ ኩያ መሆናችሁ ተነጋግራችሁ ሊያልፍ ይችላል። እናትና አባት ቀና ብላችሁ መቼም ወደ ላይ አትናገሩም ክፉ ነገር ታውቃላችሁ። እና ተጎጂ ተጎጅ የምትሆነው ያቺ ሚስት ናት ማለት ነው። እኔ በጣም ስለገጠመኝ ነው፣ በጓደኛዬ ማለት ነው። እስከ ሞት ድረስ አድርሰዋታል መጨረሻ ላይ ማለት ነው። ነፍሷን የማረውና በቃ የባል ዘመድ ማለት እስከዚህ ድረስ ነው። ደግሞ ምን ምን ያይቻለሁ ኮሜንት፣ የባል ዘመድ በአይኑ ሞላመድ የምትሉት እናንተ እኮ ለእህታችሁ ሚስት ለወንድማችሁ ሚስት እኮ እንደዛ ናችሁ ማለት ነው የሚል። አዎ ይሄ ከአስር አንድ ነው፣ መልካም የምታገኙት ለመናገር ጓደኛ ስታማ ለእኔ ብለህ ስማ ነው ከነተረቱ የሚባለው እና የእሷን እሱን ዘመዶች ስናማ እኛም ለባላችን ዘመድ እንደዛ እንደሆነ ማሰብ አለብን። ለባላችን ሚስት ማለት ነው፣ ለወንድማችን ሚስት ይቅርታ፣ ለወንድማችን ሚስት ተቃራኒ ነው። ያው ተገላበጠ፣ እንጂ የምናወራው ነገር ክፉ ከሆን ያው ነው። እና ግን እንደዚህ ያለፉ ታሪኮች ማለት ሰው ብዙ ደረጃን አይቶ ብዙ ነገሮችን አሳልፎ እስከዚህ ደርሶ ትዳርን ማስበተን ማለት በእውነት በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። የእሱ ቤተሰቦች በእሱ ቤተሰቦች ጣልቃ ገብነት እውነት ከሆነ የተለያያችሁት በጣም መማዝ ነው። ምክንያቱም እሱ የሚበልጥበት ማለት እንደዚህ አዲስ ትዳር ወይ አዲስ ፍቅር ሲሆን፣ ኦኬ ቤተሰቦች ለምረጥ ይባላል። አሁን ግን እሱ ራሱን የቻለ ሌላ መሰረት ያለው ቤተሰብ አፍርቷል። ገባችሁ? እስከ መውለድ ብዙ አመት አብሮ እስከ መኖር ብዙ ንብረት አፍርተዋል። ስለዚህ ይህን ሁሉ አፍርተው በምን ምክንያት እሷ በዚህ ልክ ወላጆቹ ሊጠሏት ይችላሉ። ስለዚህ እኔ በጣም ምማዝ ነው። እኔ ግን ሳስበው የሚሰማኝ ነገር ቤተሰብ የሚዲያውን እንትን ለመሳብ ነው እንጂ የእውነት የተለያዩ አይመስለኝም። አሁን ላይ ከማያቸው ነገሮች ማለት ነው። እና በሆነ አጋጣሚ አንድ ኮሜንት ካገኙ ታውቃላችሁ፣ የሚዲያ ሰው ሲባል በምን ህዝብ ላንጫጫ ነው የሚሉት እና እንግዲህ ዙሪያውን ቀዝቀዝ ሲል ነገሮች እንትን ሲሉ አይዲያዎች ሲጠፉ ምናምን እንደዚህ አይነት ጦርነት ማስነሳት ይወዳሉ። እኛም ችግር ስላለብን እኛም የምንከታተለው እንደዚህ አይነት ነገር ስለሆነ አሁን ብታዩት መጀመሪያ የነበራትን ሰብስክራይብ በእርግጥ አላየሁም። ሰብስክራይባ ይጨምራል፣ ፎሎዋ ይጨምራል፣ ቪዩ ይጨምራል። እኛ ሲጀመር ከፍቅር ከሰላም ይልቅ ጸብ ሆኗል ህሊናችን የሚፈልገው፣ ጭቅጭቅ ንትርክ ሆኗል ህሊናችን የሚፈልገው። ስለዚህ የሚዲያ ሰዎችም የምንፈልገውን ነገር ነው። በሱፍ ይሻላቸዋል፣ በሰሊጥ በኑ ይሻላቸዋል እያሉ እንጀራ ተፈትፍቶ እንደሚሰጠው በአፍባባችን እያመጡ የሚያጎርሱን ነገርን አትፍረዱ። በእነሱ አልፈርድም እኔ፣ ምክንያቱም ጥፋቱ የኛ ነው። እኛ የምናየው እኛ የምናበረታታው እኛ የምንከታተለው ጦርነትን ስለሆነ እርስ በርስ መባላትን ስለሆነ የሚዲያ ሰው ሲባሉ ደግሞ የሚፈልጉትን ነገር ያደርጋሉ። ገባችሁ? ስለዚህ እኔ አሁን ላይ እሷ ላይ እየታየኝ ያለው ስሜት እንዲሁ ሚዲያውን ለመንጨት የተፈጠረ ነገር ነው። ግን በጣም መማዝ ነው በውሸት ከሆነ። እንደዚህ እያደረጋችሁ ያላችሁት ሚዲያውን እንትን ለመሳብ ከሆነ በጣም መማዝ ነው። ምክንያቱም ይሄ ከእናንተ የሚጠበቅ ነገር ስላልሆነ፣ የትዳር ተምሳሌት የሆናችሁ ሰዎች፣ ለብዙዎች አርያ የምትሆኑ ሰዎች በዚህ መልክ ወርዶ መገኘት ያሳፍራል። በጣም ያሳዝናል። እውነት ለመናገር ለምን አንድ አንድ የማያቸው ነገሮች አሁን ላይ ምንም ፕሮፋይልም አልቀየረች ስም አልቀየረች ገባቸው ሁሉ ነገር እንዳለ ነው። እንዴ እሱ ምናልባት ፀበልስ ሄዶ ቢሆን እሱ ምናልባት የሆነ ቦታ ለስራ ሄዶ ቢሆን ኮሜንት እየጠፋ የጠፋ የጠፋ እያላቸው ስጨቀጭቋት እንዴ ለምን እንደዚህ ብዬ አላተራምሳቸው የሚል አይዲያ ይመጣባታል። ከኛው ከራሳችን ኮሜንት ማለት ነው። ብዙዎች እንደዛ ነው የሚያደርጉት፣ ትላልቅ ሚዲያ የሚባሉ ትላልቅ ዩቲዩበር የሚባሉት ማለት ነው ኮሜንታችን እየተከተሉ ነው ቪዲዮ የሚሰሩት። በዚህ ሰዓት ዝም ብላችሁ ብታዩ የምፈተፍተውን ነገር እሱ አሁን ቻና ድንገት ብታገኘው ከኔ ላይ የሆነ ነገሮች ውስጥ ተሰራለች። እንደዛ ነው ገባች ጨዋታው በዚህ ሰዓት ማለት ነው እንጂ የጸብ ነገር እየታየኝ አይደለም። ላያቸው ለእላዋ ላይ እሷ ላይ ማለት ነው። እና አንዳንድ ጊዜ የምናረጋቸው ነገሮች ሁሉ ማለት በራሳችን ላይ ሰው የተመኘውን ነው። ሰው የምላሱን ፍሬ ነው የሚበላው፣ እና በተመኘነው ልክ ደግሞ ፈጣሪ ይሰጠናል እና አንድ ደግሞ ያሳመነኝ የተገጣጠመብኝ ነገር ከዚህ በፊት ይሄ ከስንት ዓመት በፊት ኢንተርቪው የተደረገ ለሰርጋችን የተገኙት በመጨረሻ ሰዓት ነው። አስቡት እንግዲህ ወልዳ አልጠየቋትም። ዋይ በዚህ ልክ እንዴት ነው፣ ምን ስበብ ምን ችግር ቢኖር ነው በዚህ ልክ ክፉ ሊሆኑ የቻሉት? የራሳቸው የሚባል ንብረት አፍልተዋል። እነዚህ ሁለት ባልና ሚስቶች አይደለ ከስር ተነስተው ነው እዚጋ የደረሱት። አሁን ላይ ግን ይህን ያህል አንድ ማዕከል በሉት አንድ ቤተሰብ አንድ ትዳር ማለት አንድ ማዕከል ነው። አንድ ማዕከል እንዲፈርስ ማድረግ ማለት ለእኔ በጣም ነው የሚያሳፍረው። ምን ያክል ማለት ምን ብታደርጋቸው ነው ያክል ጥላቻ በሷ ላይ ያደረው? ብዙ መላምቶች አሉ። እሱ ሌላ አፍቅሮ ምናምን ምናምን ምናምን። በነገራችን ላይ ወንድ ልጅ በጣም ሲንከባከቡት በተፈጥሮ አይወድም ይባላል። በጣም ጨቅጫቃም አትሆኑ፣ በጣም ፍቅርም ሰጪ አትሆኑ፣ መካከለኛ ሁኑ። ገጭ ሲል ገጭ። እናንተም አሁን ላይ ላላችሁ ባለትዳሮች ምክሬ ነው፣ ጥሩ ሆኖ እንትን ሲለችው በ በቃ በአግባቡ መንከባከብ እንጂ እንደ ልዩ ጠዋት ተነስታችሁና ቁርስ ብላሊና፣ ታጠብልኝና፣ ልበስልኝ፣ ውጤቱን ይዩት። በቃ ከአንተ ወዲያ ወንድ የለም የተባለ አስመስሎት ነው የሚሄደው እና ለማንኛውም ቀሉ ቀልድ ነው እያረጋችሁ ያለው ነገር ለድራማ ከሆነ በጣም ይደብራል ወደ ልቦናችሁ ተመለሱ ለማለት እወዳለሁ ሲቀጥል ደግሞ በወላጆች ምክንያት የብዙዎች ትዳር ዳር እንደፈረሰ እናውቃለን ስለዚህ ወላጆችም ደግሞ ልቦናችሁን አስገዙ ወደ ራሳችሁ ተመለሱ ለማለት እወዳለሁ ለማንኛውም አዲስ እየመጣችሁ ያላችሁ ቤተሰቦች ከልብ ነው የማመሰግነው ለምትሰጡኝ አስተያየት ለምታበታቱኝ ከልብ ነው የማመሰግነው መልካም ጊዜ ይሆንላችሁ እወዳችኋለሁ ቻው